ከሚሆነው መቅሰፍት፣ እየሆነ ካለው መከራ ይልቅ የሚመጣው ሰላም፣ የሚወጣው ፀሐይ ድንቅ ነው። እግዚአብሔር ለአባቶቻችን የተናገረውን አያስቀረውም፣ ይፈጸማል። መከራ ይሆናል ብሏል፣ መከራ እየሆነ ነው። ከመከራው እንድድኑ ከስቃዩ እንድታልፉ ተክታችሁ ጸልዩ። የአንድ በሬ የአንድ ላም ወተት እንድትመገቡ ለዛ ምግብ የሚያበቃ ምግባርና ሃይማኖት ይኖራችሁ አለን። ስለዚህ እየሆነ ካለው ካለፈው መከራ ከሚመጣውም ስቃይ ይልቅ እግዚአብሔር ለደጋጎቹ በእውነት ላነቦት የሰጣቸው ተስፋ የሚመጣው ሰላም ድንቅ ነው በሚል ርዕስ ሰላም ጤና ይስጥልኝ! ውድ ኢትዮጵያውያን የዛሪስታ ላብ ቤተሰቦች በመላው ዓለም የምትኖሩ እህት ወንድሞቼ እናት አባቶቼ በሙሉ በልሎ እግዚአብሔር ስም እንደምትሰነበታችሁ፣ እንዴት ናችሁ? ሁሉ መልካም ስራ፣ ኑሮ፣ ጤና ባላችሁበት ሁሉ። እኔ እግዚአብሔር አምላክ ክብር ምስጋና የደረሰው ደህና ነኝ። ከእናንተ ጋር እንዴት ነው? በተለያየ ዓለም ሆናችሁ እየተከታተላችሁኝ የምትገኙ እህት ወንድሞቼ እናት አባቶቼ በሙሉ እግዚአብሔር ያክብርልኝ መብርሃን እግዝእትነ ማርያም በነፍስ በስጋ ትጠብቅልኝ። በተለይ ደግሞ በዚህ ሁሉም ነገር በተወደደበት እናንተም ጋር ውድ ነው። በእናንተም በቤታችሁ ብዙ የኑሮ ውድነት አለ ካላችሁ እንደዚህም ሆኖ ግን እግዚአብሔር የፈቀደላችሁ መልካም ማድረግ ገንዘብ እንዲሆንላችሁ እግዚአብሔር ያደላችሁ የታደላችሁትንም ደግሞ የምትጠቀሙበት ወንድሞቼ በምታደርጉት መልካም ነገር እኔም ከእናንተ የተቀበልኩትን አደራ ለቤተ ክርስቲያን ሳደርስ ለአባቶችን መድረስ ያለበትን ሳደርስ ምግብም፣ ልብሰ ተክኖም፣ መጣንም፣ ጧፍም እንባ እያነቦ ደስታቸው ወደር የሌለ ሆኖ እናንተን ለማመስገን ቃል እያጠራቸው ነው። ጸሎት አቡነ ዘበሰማያት የሚያደርጉትና ለእናንተም ማባረክ እድል ነው። እኔም ከእናንተ አግኝቼ ጦርነት ሆነ መንገድ ተዘጋ ብዬ አልቀርም። መብርሃንን ገንዘብ አድርጌ የእናንተ ጸሎትም ያግዘኛል። እግዚአብሔርንም ተስፋ አድርጌ የእሱ ጥበቃ እንዳይለየኝ እንደ ኃጢአት የብዛት እንደ ሰውነት የክፋት ሳይመለከት በቸርነቱ እንዲጠብቀኝ እወጣለሁ። እሱን ተስፋ አድርጌ በሰላም ደርሼ እመለሳለሁ። ብዙ ነገሮችን ባይነይቻለሁ፣ ተመልክቻለሁ። በሚሄድበት መንገድ ሁሉ እንደዚህም ሆኖ ግን መድረስ ላለበት ቦታ እነሱ ጣና አተው ጧፍ አተው ዘይብ አተው ቅዳሴ ይታጎላል። ልብሰ ተክኖ አተው መጋረጃ የሌላቸው ሆኖ ቤተ መቅደሱ ያለ መጋረጃ ስዕል አድኖ የጥንት ስዕል አድኖ ያለበት ቤተክርስቲያን እንኳን በጥንት የተሳለ ግን አሁን ለኛ ደግሞ ያለውን መጋረጃ ገዝተን መልበስ የማንችልበት። ይህንን ስል ቦታው መስጠት ለምትችሉት ለእናንተ ወይም ደግሞ ለሌሎች ወንድሞች አይዳረስም። ብትመጡም ኢትዮጵያ ውስጥ አታገኙትም። በረሃ ነው፣ ሩቅ ነው። በግር ስድስት ሰዓት ሰባት ሰዓት ተጉዞ የሚሄድበት ቦታ ነው። ስለዚህ እንደዛ ስለሚሆን በቃ ሲቻል ደስ ሲሆን ደስ ይለኛል። ብቻ ማለት በሚዲያ የማወራው አይደለም እያንዳንዱ ነገር እናንተም በምትሰጡኝ በማድረሰው ነገር ስማችሁን አብሬ ሰጥቻቸው ጸሎስ ሲያደርጉ ያደርጉ እንባ እየተናነቃቸው ነው። ብቻ እንዴት አድርጌ ልንገራችሁ? እግዚአብሔር እንግዲህ ለሁላችንም በምንችለው መጠን ያስረዳል። ሌላ ምንም ማለት አልችልም። እና ወደ ዕለቱ መልእክቴ ልግባ። አሁንም መንገድ ላይ ነኝ አልተመለስኩም ገና እግዚአብሔር ከረዳኝ ወደ ቁልቢ ገብርኤል ለመሄድ እያሰብኩ ነው። ትኬት የሚቆርጥልኝ ሰው ፈልጋለሁ፣ ካላችሁ ቁረጡልኝ። እሺ፣ ቁልቢ ገብርኤል ደርሼ መምጣት ፈልጋለሁ። የሚሆንላችሁ እህት ወንድሞቼ እንድትቆርጡልኝ እላለሁ። ይሄ ለራሴ እየጠየኳችሁ ነው እና ወደ ዕለቱ ትምህርቴ ሲሄድ አሁን እየሆነ ያለው ከሚሆነው መቅሰፍት ይልቅ የሚመጣው ብርሃን፣ የሚመጣው ሰላም ድንቅ ነው። አዎ የሚመጣው ሰላም ድንቅ ነው። አሁን እየሆነ ያለው ጥቁር አስማት የጨለማው አበጋዞች ልብስም የለበሱ ካባም ያደረጉ ሊሆኑ ይችላሉ። በከተማውም ያሉ ሊሆኑ ይችላሉ። በዓለምም በመኪና የሚሽከረከሩ በመርከብ የሚጓዙ በፕሌን የሚበሩም ሊሆኑ ይችላሉ። ጨለመውን ገንዘብ አድርገው ህዝቡ ሰላም እንዳያገኝ በሰው ደም የሚረኩ ክፎች የበዙበት ነው። እዚህ ከሚደረገው ጦርነት በላይ የሰው ልጅ በውስጡ ባለመተማመን የፈጠሩ ጦርነት ከሚተኮሰው ከሚፈናቀለው ሰው የበለጠ አደገኛ ነገር ነው። ይህንን የምላችሁ በደንብ አድርጋችሁ አዳምጡኝ ከውስጥ የሚመጣው የጥላቻና የክፋት ነገር ዘርን ሁሉ ብለር ላይን ሊቆርጥ ይችላል። ይህ ማለት እንደ ሰባ ሰዶም፣ እንደ ሰባ ትካት፣ እንደ ሰባ ባቢሎን አይነት መቅሰፍት ነው እየመጣ ያለው እያልኳችሁ ነው። ይህንንም ስላችሁ እናንተ እንድትረዱኝ በምሳሌ እንጫወት ብዬ እንጂ ክርስቶስ ሲናገር ዓለም ከተፈጠረ ዘመን ከተቆጠረ እስከ ዛሬ ሆኖ የማያውቅ እልቂት ይሆናል። ያቺ ቀን ግን ለደጋጎች ስትል ታጥራለች። ስለዚህ የሚሆነው መዓት እስከ ዛሬ ሁኖ ከሚያውቀው ይልቅ የከፋ ነው። ግን ለተመረጡት ለደጋጎቹ ለህዋሆቹ ሃይማኖታቸው ምግባራቸው ጋር ለተስማማላቸው ሲባል ታጥራለች። አሁን ዳንኤል እንደተናገረው አልቦ በዝህ መዋዕል ይህ ንጉስ ወይ ቀን ወይ መስዋዕት ወይ ሀበል ያጸናሁ ጣነ፣ በዚያን ጊዜ በዚያን ዘመን ንጉስም የለም ካህንም የለም፣ ነቢይም የለም። በቤተ መቅደሱም ትክክለኛ መስዋዕት የሚያሳርጉ ካህናት ይጠፋሉ። አዎ እውነት ነው፣ ደርሰውናል። በከተማው ከተማውን የሚጠብቁ ከአባቶቻችን ጋር ከበረሃ ቅዱሳን ጋር የሚገናኙ ህዝቡ ግን የማያውቃቸው ቤተክርስቲያንና እግዚአብሔር የሚያውቃቸው የምንገፋቸው ግን የሚጸልዩልን አባቶች አሉ። በዛው ልክ ደግሞ በጉቦ የተሰገሰጉ በብሔር አይምሯቸው የታወረ በዘረኝነት ደማቸው የታወከባቸው ክርስቲያኑ ሳይቀር ዘረኝነት የሚያስተምሩ እውነት የሚናገሩት አባቶች እና ንታ ባቤ እየተጠለፉ ነው። እንታ ባቤ በዝና ነው አላቃቸው። እንግዲህ ፈቃድ እግዚአብሔር ሳይሆን ቀርቶ ነው። እውነቱን ነው የምነግራቸው። ብዙ ጎጃም ብዙ ገዳም ውስጥ ዙር ያለው እንታ ባቤ ጋር ግን እስካሁን አልተገናኘንም ግን በዝና በደንብ የማውቃቸው አባት ናቸው። በየበረሃው ሲሄድ ስለእሳቸው አውቃለው፣ እሰማለው። አዎ ሊቅም ናቸው። መብራን ትልቅ አባት በህትውናን ከሊቅነት አስተባብረው የያዙ አባት ናቸውና እሳቸው ታፍነዋል ተብሏል። እዩ፣ የእሳቸውን ቪዲዮ ካያችኋቸው እሳቸው እራሳቸው እውነት ለሆነ ነገር ነው የሚናገሩት። አሁን እንደዚህ ትንሽ ሆናቸው አገው ምናምን ብላቸዋል ብለዋል የሚሉት ደግሞ እሳቸውም እንደዛ ናቸው ነው የሚባለው። በነገራችን ላይ ስለ ሱን የማውራት አልፈልግም። በጣም ይቅርታ አድርጉልኝ። ስለምንም ቢሆን ማለት ነው። ግን እውነት ከተናገሩ ተናገሩ። በቃ የቦታ ስም እኮ ነው። አንዳንድ ጊዜ የቦታ ስም ቦታ ጠርቶ በመናገር እንደዚህ በማለት እንደዛ ልክ ነጋዴ እናንተ እንደሚያወራው አድርጋችሁ ያሉት እውነት የሆነውን እና ልክ የሆነውን ነገር ግን አስተውላችሁ መመልከት መቻል አለባችሁ እላለሁ። ከዛ ውጪ ይሄ ተነገረ ያ ተነገረ በሚል ፖለቲከኞች ያዘጋጁትን ሰበብ ቤተክርስቲያን ላይ በመምጣት ሌላ ትርምስ ውስጥ መፍጠር አስፈላጊ አይደለም። መከረውም ጊዜው መዳረሱን በደንብ መመልከት የምንችለው የሚያስተምሩ መምህራን ትኩረት እየተሰጠ እየተለቀሙ ነው። የንቴባቢ ከሶስት መቶ በላይ ተማሪ ያላቸው ትልቅ አባት ናቸው። ስለዚህ እሳቸው የቤተክርስቲያን ልጆች እየወለዱ ያሉ ወላዴ ሊቃውንት፣ ወላዴ መምህራን፣ ወላዴ ካህናት፣ ወላዴ መነኮሳት ናቸው። ስለዚህ እኒህን ወላድ መንፈሳዊ ወላድ አባት ደግሞ እንዳይወልዱ ልጆቻቸው እንዲበተኑ ካሁን በኋላም ሌሎች ልጆችን እንዳይተኩ ልጆችን የሚተኩ ልጆችም እንዳያፈሩ መምህራንን ታስቦበት የተደረገ የቅድስት ቤተክርስቲያን ውጊያ ነው። እንደውም አንድ ነገር ልንገራችሁ፣ በየቦታው በየሀገሩ፣ በያንዳንዱ ቦታ ላይ ብዙ ፈተና ብዙ ስቃይ አለ። ግን ደግሞ አሁን ላይ መምህራን ላይ ነው። መምህራን ዋናው አላማ ቤተክርስቲያን ተማሪዎች እንዳይኖራት ነው። ኢትዮጵያ ደግሞ ትንሳኤዋም ክቧም ሲመጣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኩል ነው፣ በሌላ አይደለም። እንዳትጃጃሉ፣ የምሬ ነው። ስለዚህ ያችን ተስፋ እውነተኛ የሆነችውን ጊዜ ለማየትና ለመድረስ ከዛች ጽዋ ለመካፈል ከበረከቱ ለመገኘት እና ለመሳተፍ የምትፈልጉ ሃይማኖትን ከመግባር ምግባርን ከሃይማኖት ጋር በመያዝ ወደ እግዚአብሔር እንመለስ። ይህ ሰው ኃጢአት በመጠቆም ጊዜያችን አነባክም በማይረባ ጊዜ በማይረባ ሰዓት ወደማይሆን ቦታ እንሂድ። ሰንበትን ማክበር ካለብን እያከበር ማለት ሰላም አደራችሁ ያለን በፍቅር ዘመዶቻችን ጋር እየተገናኘን የኔምጦችን እየጎበኘን ቤተክርስቲያንን እየሳም ከተስፋው ጊዜ ለመድረስ ፀሐዩን ለማየት ወደ ቤተክርስቲያን መገስገስ እንዲህ ያደረገ ክርስቲያን ከሰማዊ መዓት ከምድር መቅሰፍት ይድናል። እግዚአብሔር የሚጠብቀው መልአክ ያፋጥንለታል የሚረዳውን ያፋጥንለታል። እናም በቤታችሁ ያለውን ችግር ያለውን ሐዘን መተራመስም ሊሆን ይችላል። ሌላ ነገር አለም ቪዲዮ እየቀረጹ ከሚያሳዩን የመሳሪያ አይነትና ተኩስ ይልቅ ያለ ካሜራ ማንም ሳይሰማው በየቤቱ ያለው ጦርነት ብዙ ነው። የዓለም ሁከቷ አንድ ሀገር እና አንድ ሀገር የገጠሙት ጦርነት ሳይሆን በየቤቱ ሁከት ስላለ ነው ሁከት የሆነው። ሚዲያ ላይ የሚነገሩት ሁሉ እሸቶች ናቸው። ውጭ ላይ የሚታዩ ፊቶች ሁሉ ያሰት ናቸው። እውነተኛው ፊት፣ እውነተኛው እንባ፣ እውነተኛው ሀዘን ያለው ከቤት ውስጥና ትራስ ላይ ነው። ስለዚህ ዘመዶች ይሁ ሀዘናቹ የሆነቱ ነው። መልካም ከሆነ ጊዜ ደርሱ። በምድርም መቅሰፍት እንዳያገኘን ወደ እግዚአብሔር መጸለይ መልካም ማድረግ በጎን መስራት ያስፈልገናል። ከዚ ውጭ የተኳኳሉ ፊቶች በዘመናዊ ልብስ ያሸበረቀ ሰውነት ጫማ፣ ፀጉርም ሊሆን ይችላል። ምንም የተዋበ ማንነት ያለን እነዛ ሁሉ በሙሉ ፌክ ናቸው። ጽድቅም ኃጢአትም እውነትም ሐሰትም ከውስጣችን ብቻ ነው። ስለዚህ ያንን ውስጣችንን ለሚያውቀው ለእግዚአብሔር ግልጽ አድርገን ይቅር ማለት ያለብንን ይቅር ብለን መፀፀት እና ማልቀስ ንስሐ መግባት ያለብንን ነገር ንስሐ ገብተን ከክፋታችን ተመልሰን ከሰው ጋር ሆነን ብቸኛን እንድንሆን ያደረገንን አይምሮአችንን ያውከውን በደል ከአይምሮአችን እግዚአብሔር እንዲያስወግድልን በጎውን ነገር እያደረግን መልካሙን እየሰራን እግዚአብሔርን ተስፋ አድርገን ልንጠብቅ ይገባል። ከዚያ ውጪ ቆላ ብንወርድ ደጋ ብንወጣ የፖለቲካ ወሬ ብናጣምም በዚያ እንደዚህ ይሆናል፣ አዲሱን አምጥተን አሮየውን ጥለን ሌላም አማራጭ ብንደረድር ተደርድሯ ላይ የነኩ ምንም ዋጋ የለው እና አሁን የምላችሁን ነገር በደንብ አርጋችሁ አስተውላችሁ ከሰማችሁ ለምን መብራህ እንገባት እሷን ተማጽኗት ልጇን ወዳጇን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንማጸ ነው። ያኔ ሁሉ መልካም ይሆንልናል። ቁልፍም ያለው አሁንም እየዞርኩ ነው፣ አልተመለስኩም ብያችኋለሁ። ከሃይማኖታችን ላይ ነው፣ ገሌን በመደገፍ ገሌ ጋር በማለት አትጃጃሉ። እና መልካሙን አድርገን መልካም ነገር እንድናገኝ እግዚአብሔር ይርዳን። እናም አሁንም በዚህ በረከት መሳተፍ የምትፈልጉ ሳልመለስ በተለይ ቢሆን ጥሩ ነው። ከተመለስኩ በጣም እንደገና ስለሚያደክመኝ የሚቻላችሁ እንደተለመደው አካውንት አስቀምጥላችኋለሁ በሱ መሳተፍ ትችላላችሁ ማለት ነው። አብራችሁኝ ስለቆያችሁ እጅግ አድርጌ ያመሰግናለሁ። እግዚአብሔር ያክብርልኝ። በብርሃነ እግዝእትነ ማርያም በነፍስ በስጋ ተጠብቅልኝ። አንተ እንኳን ባትችሉ ለሚችል ሰው እንዲሳተፍ አስተላልፉልኝ ስል በብርሃነ በእግዝእትነ ማርያም ስም ጠይቃችኋለሁ። ሰላም ሁኑልኝ።